ተመልካቾቻችን ከእረፍት ተመልሰናል። እየተከታተላችሁ የምትገኙት ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ እህታችን ብርሃኔ ዘሪሁን የጋብቻ ታሪኮን የነገረችን እንዳቋርጥኩት ነክ እንግዲህ ፍርድ ቤቱ ሁለት ጊዜ አልፈርድም ብሎ ይዛሽ ጂ ወይ ወጪ ነው እዛ ውስጥ ምን ይሰማኛል ወጥ ሴቶች ጉዳይ የአውራጃውን ይጄ እሷ ለሱ ስለፈረደች ከዚህ በፊት አንቺ የወንድ ጉዳይ ነሽ እንጂ የሴት ጉዳይ አይደለሽም ብዬ በር ዘግቼባት ነው የወጣሁና እዛ አለድን ብዬ ውስጤ ወደዛ ወረዳ የሚረዳ ነው ያው ካቢኔ ስለሆኑ እነሱ እና እነዚህ የወረዳዎቹ ጋር መራኝ። ሁላችሁም ልጆቹን በፊት ያውቃሉ። አለቀሱ በቃ ሁሉም ሲያዩ ጌታ መገስ ሰጠኝ። ወዲያውኑ እሱ ይጠራ ተባለ፣ ተጠራ ለብቻ ሄዳችሁ እንዲህ እንዳሉ ልጆቹ ለካ የእናቴ መልእክት ትክክለኛ ስራ ሰራ። ከዛ ዛጋ ቡስ ገባ። ሲያሳዩት ልጆቹ ናቸው ሌሎች ናቸው። ሰኞ እለት ታርቅን፣ አስር ሰዓት እንመጣለን። እስከዛ ይሄኛው ታይፎዲ ነገር ይዞታል ሐኪም ቤት ሊወስደው ነው ብዬ ሐኪም ቤት ውሰጅ ብሎ ብር ሰጡኝ። አሳክሜ ቀባሁ ቀባሁና፣ ቡና ምናምን ለነሱ አዘጋጅቼ ስትመጡ ሽምግልና ወዳው ጨረሱልን። በቃ ታረቅን። እሱ ደግሞ ፊልድ ያለውና በማግስቱ ተነስቶ ሄደ። እኔ ደግሞ እንግዲህ ነገር ያለው ሶስት ጊዜ አራት ጊዜ ነው፣ ሰውና የሚገዛልን ሰው የለም ስለዚህ እኔ የለበስ ነው ስላሉኝ የጉድጓድ ውሃ እሱ ቤት ቀይር ሆኖ የጠበቀ እኔ ግን ቤት ሲቀይር ቤት ሲያከራይ ጉድጓድ ውሃ ያለበት አልገባም ነበር። እኔ እንትን ስለሄድኩኝ ፕራክቲስ ስለሄድኩኝ ያሶዛ ልጆች እዛ ስለሄዱ እሱ ብቻዬ ነው ብሎ ነው ሄደው ጉድጓድ ያለበት ቦታ ተካሂ ሲሄድ እሷ ነው ሄዶ ነው ሲሄድ በቃ ስን ጉድጓድ ውሃ ላይ እሱም እየቀዳው እየቀዳው በቃ እስከስ ዘጠኝ ሰዓት ቁርስ ሲሆን ሲመለስ አሁን ውሃውን እንደዚህ ነው በቃ ደሞ እኛ ይገባል ሶስቱ በረንዳ ስር ብቻ ጆሮ እና ብዬ ቋን ጨረስኩ። እስከ 10 ጀርካን ይሆናል ያወጣሁት እና ያጠብኩት ገና ይሄን ጨርሼ የራሴን የነሱን ሁሉ ጨርሼ ገና የኔን ስገባ ወደ 11 ሰዓት ስገባ፣ እዛ ላይ ይጫወታሉ። ሽንኮራ አለ ግቢ ውስጥ ገና ተነፋቋል። እሷ ብቻውን እኔ ጋር ነበረች። እነሱ ሁለቱ አያት ጋር ነበሩ። እዛ ሲመጡ ይጫወታሉ። ግቢው በጣም ሰፊ ነው። ሲጫወቱ ሽንኮራውን ወስዳ እሷ ትሮጣለች ትንሿ እሷን ብቻ ጋር ይከታተል ዝም ብሎ በጀርባዊ ስሮት ስሮት እንዲ ተከፍቷል ጉድጓድ ውሃው በጀርባ ሄዶ ውስጥ ገባ ማለት ነው ወደቀ አቦ ገባ ስትል አብይ ነዘር ነው ስሙ አቦ እንላለን እንደዚህ ዞሬ ልብስ እያጠብኩ ነው ቅድም ያሉት ብቻ ውስጥ

ይሄ እግዚአብሔር ነው የሚለው። እኔ ነኝ እዚህ ውስጥ ያስገባው እኔ ነኝ የማስወጣው አለኝ አለ። አሁንም ድምጽ ይሰማ ልሱ ልጁ እና ከዛ ተከራዬ የቄስ አማች ናቸው፣ እና ቄስ ታዋቂ ናቸው በበጊ። አሁን አሜሪካ ናቸው። እሳቸው ቤት ነው። ታዋቂ ሀብታም ስለሆኑ ሰው ሁሉ እሳቸው ሞቶ ብሎ በጣም ይታመማሉ። ሴት ነው። ግልብጥ ብሎ ጠቅላለሁ። ሰፈሩ ግቢው ሞላ። አንድ ጊዜ ሲጮው በህይወቴ እሱ ጋር እንጣላለን ጩኸት አላውቅም። የዛን ጊዜ ከየት እንደመጣ አላውቅም ጩኸቱ ጮህ ከሻል አሉ። በቃ ሴት የሞቱ ብለው ነው ተገልብጦ ሰው መጣ። አንዱ እዚህ ይዘኛል፣ አንዱ እዚህ ይዘኛል። ያዙን ልጄ አለ አለ ስላየሁ ነው። አውጡልኝ፣ አውጡልኝ ብቻ ያዙ። ከዛ መንፈስ ውስጥ ስገባ በረታሉ፣ ስጋው ስገባ ድከም ነፍሴ የለችም በቃ እና ከዛ ምንድን ነው ሲባል፣ አሁንም አለ በጣም አሁንም አለ። አይ የሚያውቀው ባለሙያ እየተፈለገ ነው ይሉኛል። እረ እግዚአብሔር ሆይ ባለሙያ እስኪ መጣ፣ ልጅ ይሞታል። ደሞ ታይፎይድ ታሟል። በቃ መሞቱ ነው ጌታ። ወይ ጌታ፣ ጸልይ ያንቺ ኦርቶዶክሶች። ቢጫ ለብሶ ምናን እስላም ሁሉ አለ፣ ህዝብ ሁሉ ሞልቷል። ያንቺ አምላክ አምላክ ነው፣ ምንም አይደለም፣ ምንም አይሆን፣ ልጅሽ ደህና ነው፣ ምንም አትሆንም እያሉኝ እነሱ ራሱ ያበረታቱኛል። እነሱን ሳይ ደንግጬ ወደ መንፈሳዊ መለሳለሁ። ትንሽ ቆይቼ ደግሞ ወደ ስጋ ገባለሁ። ከዛ በቃ ለነዚህ እውቀት አይሰጥም እግዚአብሔር? ባለሙያው ሳይመጣ እናንተ ሙያ አይሰጣችሁም። በጌታ በኢየሱስም ጸልያ፣ ጌታ ሆይ፣ እንዚህ ላሉት ሙያ ስጣቸው ጌታ ሆይ፣ በቃ አሁን ሙያ ስጣቸው። ሁን ፈጣን ነው በቃ ድረስልኛል ስል ብቻ ካቦ ካቦ ማለት ጀመሩ። ካቦ ካቦ፣ አንዱ መጣ። ወንበር ውስጥ አስሮ ለካ ማስገባት ይቻላል። እውቀት ሰጣቸው ጌታ። ውስጣቸው አለ ግን በድንጋጤም ሊሆን ይችላል ያዛ ከዛ ወንበሩን አደረጉ። ወንበሩን እኮ እዛ አገር እስካለው በመስታወሻ አስቀምጬ ነበር፣ በምስክር እዛን ጊዜ በቪዲዮ ተቀርጸ ነበር። ይሄ በዚህኛው እዚህ አሰሩት፣ ውስጥ አስገቡ፣ ካቦ ማለት ነው። ጉድጓድ ውሃ ውስጥ ሲያስገቡ ደግሞ አሁን ምሳሌ ጸል አንቺ ዝም ብለሽ አምላክ ሲባል ደግሞ ቆርጬ ጥላለሁ ትለኛለች ሴጣን ይመለሳል ይሞታል ትለኛለች። በኢየሱስ ክርስቶስ ስም

ባል መስማም ይሄ ፈረንጅ መሰለ ልጅ ነበር፣ ይም ሊሞት የነበረው ሲሉ የፈለገ ቢሆን የራስ የራስ ነው፣ ፈረንጅ ሆነ ምን ሆነ ብዬ እኔ ደሞ በቃ እንትን እላለሁ። ስታሉ ግር ብሎ መጡ። ዛ ሲባል ሲሄድ ጋርድ ወጣ ቶሎ፣ በኤመርጀንሲ ስታይ ዶክተር፣ ይሄ ልጅ ምን ምንም የለውም፣ ምንም ስካር የለውም፣ ምን ነጥብ የለውም። ይሄ ልጅ ነው እንደ ጉድጓድ ገባ፣ ሁሉም ሰው ጥያቄው ተፈጠረ። ከዛ ተመረመረ፣ ምንም የሚያሳይ ነገር የለም ደህና ነው ብሎ ዝም ብሎ እንትን መስታገሻ ሰጠውና ሰገራና ሽንት ብቻ ከተወ አምጭ ቢካለው ከዘጋው እንጂ በውጭ የምታየው ምንም ያገር የለውም። ሃሌሉያ ብዬ አመስግኜ ተመለስኩኝ። ስመጣ ቶሎ ወደዚ ስለሚጨነቅ ስለሚያውቅ ሽንቱን ሄደው ሸና። እሰይ ደህና ነው ምንም ደግሞ የለውም። አሁን ደግሞ ነይ ነይ ነይ። ትንሽ ቆይቶ ደግሞ ሳይመሽ አንድ ሰዓት ሳይሆን

በኢየሱስ ምን አይነት ቻለንጅ ነው ጌታ? ወይ በቃ አልኩ። ዝም ብዬ በውስጤ በቃ ጸለይኩለት። ለልጆች አልነገርኩ፣ ጸለይኩለት። ከዛ መጣ። ማታ ላይ ሲመጣ ሰምቶ ከመጣ ምንም አንሰጠው፣ ካልሰማ ቡና ቁርስ ምግብ ከሰጠው በኋላ ነው አንድ ሰው እንዳትለፍሱ አልኩ። ሴቷ ትንሽ ናት። እዛ ቁም ምግብ በልቶ ቡና እየተጣደ ያለ ቶሎ ቶሎ ቡናውን ጠጣ፣ የሆነ ነገር ነግሬ ነው አለች

ይህን ሁሉ ነፍሱን መልሶ በህይወት ኖሮ አሁን ልጁ ከዛ እንግዲህ ብዙ ቻለንጆችም አሁንም ተመላልሶ መጡ። ማትሪክ ሚኒስትሪ ሲወስድ ደግሞ ስምንተኛ ላይ ታመመ። አባትዮ ሲሞቱ እኔ ሰው ነው የሚቀበልኝ ነኝ። እነሱ እንግዲህ ሶስት ቀን ብቻ ነው የሚቀመጡ። ካብኔዎቹ ጸሎት ጊዜ የተዛባ መሰለ በዛ ቀዳዳ አገኘን። ደግሞ የእሱ ባለቤት አባት ሲያርፉ ለክሶ ሄደን መጣን እዛ ቀብር የመጥን ቤታችን ስለተቀመን የጸሎት ጊዜ እንትናለ ላይ መሰለኝ እንግዲህ በልጄ ደግሞ እንደገና አሁንም ሌላ ቻለንጅ አጋጠመው እግዚአብሔር እሱንም አወጣው እጁ ላይ አይቪ እያረገ ነው ማትሪኩን ጨረሰ እንደምንም ያልፋላለኝ አለፈ እና ቻለንጅ ይበዛበታል በቃ በልጁ ላይ ስለዚህ ሰው እግዚአብሔርን ከሰማ ቻሌንጆቹ እንግዲህ እንዳለ ሆነው ግን እግዚአብሔር እንደሚረዳ ይህን ምስክርነት ደብቄ ለምን ይቀመጣለሁ? ብዬ መንገድ በጣም ስፈልግ ነበር። ጊዜው ስለሆነ በዚህ ቦታ ላይ ስለ ልጅ ሊመሰክር ነው አሁን ለመጣ ስለ መጀመሪያ ስራ ግንጭ በኋላ ነው ብሎኛል። ባለፈ አመጣለሁ ብዬ ነበር። አሁንም ያው በቻለንጅ ውስጥ ስላለ ያው እግዚአብሔር ስራ ይሰራል። ግን ገና እያደገ ነው በህይወቱ አሁን ምስክርነት አገልግሎት እናገለግላለን ሱም

ግን ወደ ስለማይችል ደግሞ መለሳለሁ ሲመስ ደግሞ መልክት ይመጣል። አሁንም ውጪ ብዬሻሉ ይሄ ከተማ በጣም ከባድ ነገር ነው የሚደርስበት አንቺን ፈልገሻል ውጪ ይለኝ ነው መልክት አግኝት ነው አዎ መልክት ነው ሲመጣ፣ በቃ እዚ ዶክተር በሚሽብ ጸልዬ ነው ያገኘው። ከሶስት ወር ሆነን መጥተን እኔን ስፖንሰር አገኘ ዲግሪን እሱ ጋር እየተማርኩ እንደውም አንዳንድ አንድ ጊዜ ተስፋ ቆርጬ ቤት ክራይ ደግሞ ሲያስቸግረኝ መለሳለሁ ስል እዛ ደግሞ የለውም። እሱ ቴዎሎጂ ትምህርት ቤት ግን ከፍቷል፣ በሌላ ፊልድ ያው ትምህርትን አካውንታንት ምናምን። እኔ ደግሞ ቴዎሎጂን ነው የፈለግኩት። ስለዚህ እዚህ ነው የተማርኩት። እንግዲህ ዲስታንሱ ደግሞ ጋፕ ስላለው ተቸገርኩ። በቃ ትቼ ልወጣ ስል ጌታ ደግሞ እንደገና ተናገረኝ፣ እንዳትሄጂ። ብር ሁሉ ልኮልኝ ነበር እሱ ከዚያ በቃ አይሆንም ተመልሼ በፊት ዶርም ጠይቄ ነበር። አለም ገና አካባቢ ጠይቄ፣ ባለቤት ካልፈቀደ አይሆንም ብሎ ነበር። ለምን ብዙ ጊዜ አደጋ ይፈጠራል፣ ባልና ሚስት ላይቶ ሶስት ማር ማለት አደጋ ነው አለ። እዛ መከረኝ እና እንደዚህ ይመስለኝ ፍቀድ ስል እሱ እዛ ስራ እየሰራ ነው መፍቀድ አይችልም። እዛ ሄጄ ማምጣት ደግሞ ትራንስፖርቱ ከባድ ነው ምናምን ስል አልሰማኝ አለ። እሺ ትቼ ሄጄ ነበር።

ሲነካ ደግሞ በቃ ጫጨታ ሲበዛብኝ ሲነሳ መኪና ይገለብጣል። በዛ መስመር እኔ በቃ የዛን ቀን የተመለስኩት ኃላፊነቴን አንስቻለሁ። እንደ ከዚህ በፊቱ አላስመልጥሽ መኪና ተገልብጠው አመልጥ ነበር። አሁን ግን አላስመልጥሽ ከሞትኩ ልጆች ምን የሆናሉ ብዬ ታዘስ እዛ ለሱም ነገርኩት። ያ ቃል ደግሞ እግዚአብሔር ድምፅ እንደምሰማ በእኔ በኩል ሱ ራሱ በፊት ተናግሮ እንደ መመሃል ወጣ ብሎ ነው እንጂ ያ ቃል ጌታ ነው ደግሞ ይፈራል። እሺ አለና ዝም ማለት ግን፣ እሱ ባይቀበልም በዚህ ቻሌንጅ ውስጥ ሆኜ አሁን ደግሞ ታወቀ። ያኛ አያንቺ አምላክ አምላክ ሆነ ተባለ። ሁላችሁንም ሰብስቤ ችግሩ ሳይፈጠር እሱም እዛ ሊሞት ያው ሊገሉ ሲሉ በዛ ሰበብ እግዚአብሔር አስመለጦት በኔ በኩል እጅ አታርቅ ያመጣሁት እና እዚህ ነው ያለው። ጊብሰን ሁለት ዓመት አስተማሪ ካቢኔውን አወጣውና ወደ ዱሮ ትምህርት አስተማሪነት መለስኩት።

ፈተና ወስዶ አልፎ አሁን ቤተል ትምህርት ቤት ትምህርት ቤቱ ራሱ ቤተል ነው። የመንግስት ገብቶ ነው ያለ። አይ እግዚአብሔር ይመስገን። እንግዲህ የትልቅ ምስክርነት ነው። በተለይ ደግሞ በትዳር መካከል፣ በተለይ በአሁኑ ዘመን የክርስቲያን ቤተሰቦች ትዳር በጣም እየተፈተነ ነው። እየተፈተነን ያለውና በዚህ አጋጣሚ ከመጣሽ ይሄን ባንቺን ባለፍበት ስለሆነ ለእህቶችም ወይም ለባሎችም የምትመክሬው ምክር ካለ ሰው ተለያይቶ መኖር በሌላ ትዳር መስርቶ ሰላም የሚሆነ ይመስለዋል። ግን መፋታትን እጠላለሁ ነው የሚለው ጌታ። ዛሬ ደግሞ አሁን ብዙ አገልጋዮች ሚስቶቻቸውን እየፈቱ ሌላ ወይ በእድሜ የምታንስ ምናምን እያገቡ ቤተክርስቲያንም ዝም ማለት ጀምራለች፣ አንዳንድ ቦታ ነው እንደዚህ ነገር ቤተክርስቲያን ውስጥ እየበዛ መጥቷልና ምንድን ነው የምትመክሬው? እኔ እንደውም እንደዚህ ብዙ ጊዜ ፍቺ የምታደርግ ነቢይ ጋር በዚህ ምክንያት ተጣልተናል። እሷ ጋ ፍቺ ሆና እንትን ያላት ፍቃድ አላት፣ ግን ካውንስል የሚል ነገር ነበረ፣ ግን አልቻ በሰዎች ያለው እዛ አካባቢ የሚሰሩት ቦታ ላይ እና እኔ አሁን ብዙ ነገር ነው በዚህ ቻሌንጅ ውስጥ ያለፍኩት። እኔ አሁን እሱ ደዋ ገብቷል፣ ግን ልጅ አልወለደም እንጂ ብዙ ነገር ነው የደረሰብኝ። ግን በዛ ሁሉ ስታረቅ ልጆች የማይፈልጉም ቤተሰቦች የማይፈልጉ እንዴት ነው አንቺ በምልብ ነው እሱ እንደፈለገ ሄዶ ሲመጣ የምትቀበይ? ይሉ እግዚአብሔር አንዴ በቃ አንዴ አጣምሮታል። እኛ ራሳችን ጥያቄ ሆንብናል። ስንት በቃ ሞቷል ብዬ አላዘሩን አነሳለሁ ይለኛል። በቃ ትቻለሁ በቃ እንደዚህ ወንጌልን አገልግሎትን ይቀጥላሉ። ያው ለዚህ ነው አሁን እኔ ሙሉ ወንጌልም በዚህ አክራሪ ስለሆኑ ለዛ ብዬ ሚኒስትሮች ላይ ነው የማገለግለው። ወንጌል ስርጭት ላይ ነው የማገለግለው። ጸሎት ነው የማገለግለው። እንደ ድሮዬ በኮንፊደንስ ወጥቼ ወንጌል አልሰብክም። አሁን ባለፈው እንደገና ደግሞ በቅርብ ነው የታረቅ ነው፣ የሚገርም አሁንም ወጥ ወጥ ሄደ ዝም ብሎ ፍራሽ እንኳን ሳይቀር ጠቅልለው ይዞብኛል። ጫማይም በመዳበር አድርጎ አንድ ጫማ ይዤ ጨርጄ የገባውበት ቀርቻለ። እዚህ ሁሉ ቻለንጅ ነው ከሱ ከተጣበቀ ያለ አሁን ደግሞ ብሎ እግዚአብሔር በታምር በቃ ሃምብል አድርጎት በቃ እኔ አሁን ተቀይሮ ነው የመጣሁ። በጣም እና በቃ ለምን አልሆነልኝ? ነው ዳርን ፈለግኩ ኑሮን መጠጡንም ጠጣው ለመተኛት ብዬ ነው። ዘጠኝ ሳይደርስ ነው እንቅልፍ የሚሄደው። እንዲች ነው የሚቆጥሩ ሰማይ ምድሩን እየቆጠርኩ ነው። አሁን ብታ የደን ሽበት የለኝ። ቀለም አልቀባም ጸጉሬን። ብዙ እሱ ግን ሽበቱ ክብር ላይ የሱ ሲሆን እኔም በጌታ ነው የምጽናናው ሁል ጊዜ ነገሬም ወደ ጌታ ነው ይሰማዋለሁ እሱም ሚለኝን አዳምጣለሁ። ከቤተሰብ ሄድቅ ከመጀመሪያ ነው ነው በሶስተኛ ላይ ነው ዘጋው እንጂ መውለድ ይችላለው። እና አሁን አይገባኝም፣ ሁለት ትዳር እንዳለም አይገባኝም ፈጽሞ። እኔ በልጅነት በቃሉ ስለአደግኩኝ በቃ ሁለት ትዳር ሰው ይይዛል ብዬ አላስብ ስለዚህ ምንድነው የምትመክሪው እህቶችን? በተለይ ስ በጣም የምመክረው ትዳር እኔን በእውነት ነው። የአሁኑማ በታላቅ ሀይል ነው የመጣብኝ። ጌታ እንደም እኔም እንደነሱ ልሳሳት ነበር። አንድ እግሬ እንደዚህ አድርጎ ነው መልእክት የመጣል። እንደዚህ መሄድ የማይችል ማለት ነው፣ አንካሳ ነው ማለት ነው። ሰው መጀመሪያ ካለ ማግባት ይሻላል እንጂ ካገቡ በኋላ ተፋቱ ማለት አንድ እግር ተቆርጠዋል ማለት ነው። መንቀሳቀስ የማትችል ወደ በረከት መንቀሳቀስ አትችልም። ወደ ህይወትን መግባት ራሱ ጌታ ከህይወት ጋርም አያይዟል። ህይወትን ማዕድ አብሮ ስለሚካፈሉ ይላል ቃሉ። ስለዚህ አይለያዩ፣ ሲጾሙ ሲጸልዩ ራሱ ተነጋግሮ ይላል። ለካ ህይወትንም አብሬ ነው የምንካፈሉ። ስለዚህ እኔ የምለው ትዳሪን ምንቻል እንጂ ኖር ደካማ ይሁን ተቆጪም ይሁን እኔ በጣም ነው በቃ። እኔ እንደውም የኔ ባል በጣም ትሁት ነው፣ ግን የዛ መንፈስ ውስጥ ስለገባ እንጂ ጥሩ ባል ነው። እኔና እሱን የሚያለያየን የተለያየ ቦታ ስለማደግ ብዬ ነው። በኋላ ሲነቃ ሲያድግ የኔ ሁኔታ ገባው። በኋላ ስንግባባ ደግሞ በውጭ መጣ። ለምንድነው እነሱ ልብሱን ፍል ሲወጣም ለእኔ ልብስ ገዝቶ ለራሱ ለልጆቹ ለራሱ አይገዝ የሚቀኑ ደግሞ አሉ። አሁን የሚገርም እግዚአብሔር ይበቀላል ሲባል አየሁ። አሁን የእነሱ ተራ አሁን ቤታቸው እየፈረሰ ስሰማ በስልክ ነው የምሰማ ሆኔ ብሎ ሆነ ብሎ እኛ መጠጥ በግድ ስለሚድወት በግድ ከማልታ ጋር እየደበላለቁ ችግርን ለሚያሉ በዛ ኮንት ነቅሎ ዛድሮ ምናምን ለምንድን ብሎ በቃ በእኛ ህይወት ይቀናል። ሰው ለምንደሆን ያላቀ ይሄ ቅናት ደግሞ እኛን የበለጠ ለማጠንከር ሲገባው እኛ ስለማናውቅ ነው። አሁን አሁን ገባ ነው አሁን ስለገባን ነው አሁን የተሰበሰብ ነውና በጣም ልጆቼን ማልሰማም ቤተሰቤን ማልሰማ እሱም ብቻ ነው ለምን እግዚአብሔር ነው የሰጠኝ። የእግዚአብሔር አንድ ላይ ያጣምረው ማንም አይለየ የተባለው ሌላ ትዳር መመስረትም አይለየንም። ቻሌንጅ በጣም ከባድ ነው። እዚህ ድረስም አንክቶኛል ተሰጥቼለው ጸጉሬ አድጓል የዛሬ ሁለት ዓመት በዛም ተመልሽ የታረኩ ክብር ለኢየሱስ ይሁን። አሜን እንደው አስተሽዋልና መጨረሻ እንደው ስለዚህ ትዳር ታፈርስ ነበር ያልሽው ነቢይ ምን እያደረገች ነው ተብዬ ማለት ነው። ነቢይ አይደለም በቃ ሌሎቹ ትቼ ልምጣ። መልካ አላት፣ ብር አላት፣ መኪና አላት እሷ ስለዚህ ትጅ ተዳረን ተደን እንምጣ የሚሉ ወጣቶችም እንደነበሩ ትነግረኝ ነበር። እኔ ደግሞ የመጀመሪያ አፍርሺ ትልሽ ነበር። የራሷን ነው እንጂ አሁንም ታገባለች አሁን ታወጣለች። እኔ ይሄ አይሆንም አለ አሁንም ስታመጣ ጸሎት ነበረንና እዚህ የምንጸልይበት ህብረት ነበር። ያገባች ትፈታለች። ከዛ እኔ ጸልይ ትለኛ ውስጤ ዝግት ነው። እሱ ቁጭ ብሏል። ለካት እነሱ በውስጥ እንግዲህ ጨርሰዋል። አብሮ ጨርሰናል አለች፣ ትንሽ ነው የቀረን። አስተዋወቀችን እንደዚህ። እሱ ትዳር የለው እሱም ፈቷል በራሱ ላይ ብልግና አይ ውስጥ አይቀበልም፣ በቃ አልችልም

ሁለት የለም። እኔ ወንጌልም ሲሰብክ ነው ሁለት ሲኦል የለም ሁለት መንግስት ሰማያት የለም ትዳርም ሁለት የለም። አይገርምም የለም። ለምን ቢኖር ኖሮ እኔ ና ለሙ ነበር ለያይተን። እኔም የራሴን ትዳር ሞክር ያለው ውጭም ውስጥም በቃ ከሀገር ልውጣ አብዬ ምንም ልጆችም ሳያዩ ላግባ አብዬ ሞክር ያለው፣ ለእኔም አልተሳካል። አይሳካም እግዚአብሔር ስለማይል የታ ያለው ትዳር ጸንቶ ይኖራል። በዚህ ምክንያት ስለተጎዳው ይሰማኛል። ደግሞ ከገደለች ልጆቼ ፈራለሁ። ጌታ ያ ምልክት ስላሳየኝ እንግዲህ፣ ሌላው ሌላ ሊሆን ይችላል። እኔ አልችልም። እኔ ግን በበኩሌ እግዚአብሔር በትዳር ላይ ክብር አለው ጸጋ አለው። ልክኛ ስንታረቅ ነው የቤት በረከት ራሱ ለቀ። አሁን ልክኛ ክረምቱን ስንጸልይ አንድ ላይ ስንመሆን ብዙ አልናገርም ብዬ ደብቄ ነው ለምን ይገባሉ ይወጣሉ፣ ብሎ ሰዎችም መሳቂያ ስላደረጉን ከዛ ጀምሮ አሁን ደሞዝም ተጨመረ የተባለ ሁሉ እኛ በምስጢር እየጸለይን ስለሆነ እኔ ናሱ ስለማን ላይ ምን ላድርግ እንደያት አልቻሉ። ስለዚህ ጌታ ረድቶናል፣ ክብር ለሱ ይሁን፣ ምስጋና ለሱ ይሁን። የማደርግለት ነገር የለም ስቀል ሰላሳ ስድስትን በጣም ስናነብ ነበረ። እሱ ላይ እግዚአብሔር በከፍታም በዝቅታም እግዚአብሔር ቃል አለውና ቃል ሰጠን መሳቂያ ቶኑ ሁለተኛ ለአዛብ ብሏል። ከዚህ በኋላ የእግዚአብሔር ቤት መሳቂያ አይሆንም። እግዚአብሔርን እንደገና መልሶ ያጸናናል ያቆመናል። ምረቱ ብዙ ነው። እኔ በእኔ ምረት ነው እንጂ በእናንተ አይደለም ስለሚል ቃሉን በአንብብ አሁን ባይሆንም ያሉበት የአንብቡ እግዚአብሔር ከዛ ሰላሳ ሰባት የዛ ሸለቆ ውስጥ ከመግባት በፊት ሰላሳ ስድስት ላይ በከፍታ ላይ ነው የተናገረው እዛ እግዚአብሔር ደግሞ እኔ ዝቤን ከትናንትና ካደረግኩላችሁ በላይ አሁን የማደርግላችሁ ይበልጣል። ስለምን ከዚህ በኋላ የኔ ትዳር የኔ ልጅ ልጅ ልጆች ጥሩ ሁኔታ እንደሚሰምሩ አምን አለው። ሴቷና ወንዱ አሁንም ወደኛ ስልክ እንኳን አይደውሉልንም። በዚህ ቆስሏል ማለት ነው። ይህን ቁስል ደግሞ ጌታ ይሽራል። አንድ ቀን ደግሞ ከነሱ ጋር ተሰብስቤ ለምስጋና ወጣለሁ። አሜን ክብር ለእግዚአብሔር ይሁን። እንግዲህ ተመልካቾቻችን፣ በተለይ ትዳር በተመለከተ በዚህ ክርስቲያን ቅድስናን ሰዎች ማጋባት ያለባት ማፋታት አትችልም ማፋታት የለም። እና በተለይ አሁን አንዳንድ ቦታዎች ላይ ከእግዚአብሔር ቃል ውጪ ትዳር እየፈቱ ሌላ እያገቡ አገልጋይነን የሚሉ አሉ። እነዚህን ጌታ አይቀበላቸውም፣ ይህ ትክክልም አይደለም። ስለዚህ በተቻለ መጠን ብዙ ሰለንጅ ይኖራል። በየቤታችን ያለውን ተቻችልን መኖር ማሳለፍ ይኖርብናል። ቤታችን ብርሃኔ ዘሪሁን እዚህ ድረስ መጥተሽ ይሄንን የመሰለ ምስክር ስለሰጠሽን እግዚአብሔር ይባርክሽ። አመሰግናለሁ። አሜን። አመሰግናችኋለሁ። ተባረኩ። ዘመናችሁ ይባረክ። አሜን። እንደዚህ መጥቶ የተነፍሱት የእግዚአብሔርን ስራ የሚያወሩት የሚያብዛላችሁ። አሜን፣ አሜን፣ አሜን፣ አሜን። ተመልካቾቻችን፣ የዛሬ ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ እናመጣ ይሆናል። እስከዛ ድረስ እንግዲህ ይሄንን ለሌሎችም በማጋራት ሌሎች እንዲጠቀሙበት እንዲማሩበት እንዲጽናኑበት እንድታደርጉ አደራ ማለት እወዳለሁ ቀጥሎ ሳምንት እስከምንገናኝ ድረስ ያብርክላችሁ።